እጅግ በጣም ታላቅ የሆነ ደስታን የተሰማን በሀገራችን ያሉ ፕሮጀክቶች እንዲህ መሆናቸውን ራሱ በማናውቅበት ደረጃ ላይ ነበር ራሳችን የምናስቀምጥ የነበረው ክቡር ጠቅላይ ሚኒስትራችን በመቀደም በነበረ የፖለቲካ ፓርቲዎች የጋራ ምክር ቤት ጥያቄዎች ለች እለት አዲስ አበባ ላይ ብቻ ነው ልማት እየተለማ ያለ በተለይ የኮሪደር ልማቱ የምንበለው ሌሎች ፕሮጀክቶች አዲስ አበባ ላይ ብቻ ነው እየተለማ ያለ የሚል ጥያቄዎች ይነሱ ነበርና፣ ኢንቫይት ሲያደርጉን እንዲህ አይነት ቦታዎች ላይ ሄደን እንድንጎበኝና ካየን በኋላ ያለንን ስሜት እንድንገልጽ እየተሰጡን ተልእኮ ዛሬ ላይ ደግሞ መጥቼ ሳየው እጅግ በጣም ምድራዊ ገነት የሆነች የወንጪ ፕሮጀክት ማየት ችያለሁ ማለት ነው። በጣም አስገራሚ ነው። አዲስ አበባ እንደዚህ ቢሰራ ኖሮ ኒውዮርክን አሸንፋለች ማለት ነው። አዲስ አበባ አልተሰራም ማለት አይደለም። ከማክሰኞ ጀምሮ ባየ ነው ይሄ ይቀራል የምንል ጉድለት የለም። በጣም ደስ ነው ያለኝ ማታ ወደዚህ እንደምንመጣ ሲነገረኝ ስለ ቦታው ብዙ ሲመረቅ ከማየት በስተቀር ብዙ ኢንፎርሜሽን አልነበረኝም። ትንሽ ፍርሃትም ነበረኝ ከጸጥታ አንጻር። ግን ከመጣው በኋላ ባየሁት ነገር በጣም ደስተኛ ነኝ። በጣምም የገረመኝ እንደዚህ አልጠበኩም ነበር፣ ይሄን ያህል ቆንጆ ይሆናል ብዬ። የመልክዓ ምድር አቀማመጡ፣ የተሰሩት ሎጁ፣ ሁሉ ነገሩ በጣም ደስ ይላል። የምድር ገነት ነው የሚመስለው ና በጣም ገርሞኛል። በጣም ደስ ብሎኛል። ፓርቲዎች የተለያዩ ፓርቲዎች የሚፈጠሩት መቶ ፐርሰንት የሀሳብ ልዩነት ስላለ አይደለም። በብዛት የሚገናኙባቸው በሀሳብ አንድ አይነት ሆነው የሚደጋገፉባቸው ስራዎች ሊኖሩ ይችላሉ። ፓርቲዎቹ ደግሞ የሚቃወሟቸው ስራዎች ወይም እሳቤዎች ሊኖሩ ይችላሉ። እኔ እንደ ፓርቲ ይህንን አይነት ስራ የሚቃወም ፓርቲ ይኖራል ብዬ አላስብም። ካለ ግን መብቱ ነው። ይሄ ስራ የሚቃወሙት አይደለም፣ የሚደግፉት ነው፣ የሚበረታታ ነው። እንዲበረታታም ጭምር እኔም እንደ ፓርቲ ሌሎችም ይሄንን መጥቶ ቢያዩ ፓርቲዎቹ ብቻ ሳይሆን ድርጅቶች፣ ባለሙያዎች፣ የኤንጂኦዎች የሪሰርች ተቋማት እጅግ በጣም በሰከነ ሁኔታ ስራቸውን ሰርተው ሳይረበሹ ውጤታማ ሊሆኑ የሚችሉበት አካባቢና የዛን አይነት አሬንጅመንት እንዳለ አይቻለሁ። ከማህበረሰቡም ጋር ሳይጋጩ ጫጫታ ሳይኖር ሀሳባቸውን የሚሰርቅ ነገር በሌለበት ሙሉ ትኩረት ሰጥተው ሙሉ ስኬት የሚያገኙበት ቦታ እንደሆነ ነው የምገነዘበው። ና ይሄን ደግሞ በጣም ደግፋል።